ሩታ የኔ ጣምበለል የኔ ጀግና የኔዋ አንበሳህት እንኳን ደስ አላችሁ። በዚ አጋጣሚ አብርሽና ሩታ እንዲሁም ደግሞ ግሪስሪ ፋሚሊዎች ማለት ነው እንኳን ደስ ደስ ደስ አላችሁ። ዛሬ በጣም ደስ የሚል ቀን ነበረ። እውነት ለመናገር ቪዲዮ እኔ በጣም ነው ደስ እያለኝ በቃ ራሱ እነሱ ሲስቅ ሆነ እየሳኩኝ ነበረ። እና በዚሁ አጋጣሚ ጋሽዬን ከልብ እናመሰግናለን። የኔ አባት አላይ ጠብቁት ይሶንም እንደውም ኢየሱስ በጣም ናፍቆኝ ነበር። ኢየሱስ እየተባረክልኝ ማለት ነው። እና በነገራችን ላይ ማለት ነው የዛሬ ሳቅ፣ የዛሬ ደስታ ማለት ይሳቅና ሩታን እውነት አለማድነቅ እኔ እንጃ ሁለቱ የተጫወቱት ሚና ነው ለዚህ ያበቃቸው ማለት ነው። እንግዲህ ሩታ ያው ስታቋትም ብልህ ሴት ናት፣ ጀግና ሴት ናት፣ ነብር ሴት ናት ማለት ነው። በቃ በራሷ ተማምና በራሷ የምትሰራቸው ነገሮች፣ የራሷ የሆነ ነገር ራሷ ችላ፣ እኔ ይችላለሁ ይሄ ነገር እኔ በችሎታዬ ሁሉም ነገር የራሴ ያደርጋለው የምትል ልጅ ናት። ምክንያቱም ከዚህም በፊት ብዙ ነገር አይተናባታል ማለት ነው እና እንዲሁም ደግሞ ይሳቅ እና በዚህ የመጨረሻው ነገር እንዲሆን የዛሬ ደስታ፣ የዛሬ ሳቅ፣ የዛሬ ፈገግታ ሁላቸውም ተሰብስበው እንደዚህ ሊስቁ ያደረገች ውጤቷ ሩታና ይሱ ናቸው ማለት ነው። እንግዲህ ይሳቅና ሩታ በተጫወቱት ሚና ነው እንደዚህ ደስታ በደስታ የሆኑት ማለት ነው። በዚሁ አጋጣሚ ሩታዬና ይሱ ማለት በእህትነትና በወንድ እምነት ደስ ደስ የሚሉ ቪዲዮት ብሰሩልን በጣም ደስ ይለናል እና ባትለያዩብን በቃ አንድ ቀን በሩታም አንድ ቀን እንደዚህ በተለያየ ነገር ብትመጡልን በጣም ደስ ይላል እና ቤተሰቦች፣ ዛሬ እኔ በጣም ነው ደስ ያለኝ ማለት ነው። የአብርሽም ንግግር፣ የአብርሽም ሳቅ አቤት ይመች አብርሽ እና ሩታዬም እንደዚሁ ፈገግ ስላልሽ ደግሞ በጣም ደስ ብሎኛል እና ከዚህ በኋላ በሩታዬ ምንም ነገር በሞራኗ ባትረማመዱባት በቃ አሁን ሩታ ማን እንደሆነች ብታውቁ ደስ ይለኛል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ እያላችሁ በሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ መልካምነት ለራስ ነው እና እና ሩታዬ ካሁን ወዲህ ማንም ሊደፍራት ማንም ደግሞ ሊነካት አይገባም። ምክንያቱም እሷ የተግባር ሰው ናትና ማለት ነው። እና ብልህ እንዴት እንደምትጫወት እኔ እንጃ ሳላደንቃት አላልፍም። ሩታዬ ቀጢበት ጀግና ነሽ። እውነት ትለያለሽ። ብልህ ሴት ናት እውነት ለመናገር ማለት ነው። ማን ቢሆን እንደ ሩታ እንደዚህ አስቦ የሚሰራ ሰው አልነበረም። እንግዲህ ምንም ነገር አላማም ባይኖራት አላማማም ብተውም ምንም ነገር ብትሆን የተጫወቱት ሚና በጣም ነው ደስ የሚለው ሳቅና ሩታ የተጫወቱት ማለት ነው። ምክንያቱም አብርሽም ይሄ ነገር ይቁም ይበቃል፣ ወደ ራሴ ልመለስ ያለበት ምክንያት ያው ሩታና ይሳቅ በተጫወቱት ጨዋታ ነው ማለት ነው። እና እንጂ ይቀጥል ነበረ ማለት ነው። በዚሁ አጋጣሚ ጀግናዎች የኔ እህት አላላትም ዛሬ የኔ እህት የምወዳት እህት አላለም እንዴ? እሷም ደግሞ እንደዛ ውናት ግን በጣም ደስ ይላል። ሁላቸውም ሳቃቸው፣ ፈገግታቸው በተለይ ደግሞ ዳኒና ጸጌም ሲበጣብጡ በጣም ደስ ይል ነበር። እንግዲህ ከአሁን ወዲህ በማናችሁ መሀል ሰይጣኑ ያርቅላችሁ ነው ምለው። ግን እንደዚህ አይነት ነገር ባይደገምባችሁ ደስ ይለኛል። እንዳይደገም ማለት ነው በተለይም ደግሞ በሩታ ላይ እንዳትደግሙት ዋ! እውነት ልጃችን እንድትከፋ አንፈልግም። አብርሽም እንዲሁም ሊከፋው አንፈልግም። አብርሽ፣ በዚሁ አጋጣሚ ከአሁን ወዲህ በቃልህን መገኘት አለብህ። እንግዲህ ብሏል፣ ዛሬ ተናግረዋል። ያለምናቸውም ያሰብናቸውም ነገር እናሰካለን። የደስታ ቀናችን ነው። ከአሁን ወዲህ ሀዘን እንዳሳለፍንም ደግሞ ደስታን እናሳልፋለን ብለዋል አብርሼ። በቃልህ ተገኘ፣ ቃልህ እንዳታፈርስ፣ ቃልህን እንዳትከደግ ማለት ነው። ሩትዬን ደግሞ በደንብ አድርገህ ጠብቅልን ማለት ነው። ምክንያቱም ሩታ ያንተ ብቻ አይደለችም፣ የእኛ ናት፣ የሁላችም ናት። በጣም ነው ምንወዳት፣ በጣም ነው ምናከብራት። ምክንያቱም ከሩታ ብዙ ትምህርት ወስደናል፣ ብዙ ነገር አስተምራናለች። ሴት ልጅ በራሷ እንደውም ራሷ ሆና ምን አይነት ነገር መስራት እንደምትችል አሳይታናለች። ከአንዱም ሁለቱ ማለት ነው እና ብልህ ሴት ናት። በጣም ደግሞ በጣም እንደምትወደህ በጣም እንደምታፈቅረህ፣ ለአንተ ደግሞ ብዙ ነገር የሆነችልህ ልጅ ናት። በዚሁ አጋጣሚ ማለት በአሁን ጊዜ እንደዚህ አይነት አፍቃሪና ተፈቃሪ አይገኝም። አብርሽ ማለት ነው በደንብ ተንከባክባት እንደ እንቁላል። እንቁላል እንዴት ነው እንደሚሰበር፣ እንደዛርጋህ በደንብ አድርገህ ቀስ አድርገህ ያዝልን ማለት ነው፣ ሩታዬ እና በተለፈው ደግሞ ሰላም፣ ደስታ፣ ፍቅር ተመኘውላችሁ ማለት ነው። በመሀላችሁ ምንም አይነት ነገር ሰይጣን አይግባ። ሩታና አብርሽ፣ ሰይጣን እንኳን ቢገባባችሁ በራሳችሁ የምትፈቱት በቃ። ከአሁን ወዲህ ራሳችሁን ወደ ራሳችሁ ወደ ትዳራችሁ እና መመለስ አለባችሁ ብዬ ነው የምለው። ከአሁን ወዲህ ምንም ነገር አይመጣም፣ አይፈጠርም እና አብርሽ ደግሞ በቃለፍ ተገኝተ ሩታን አስደስተ ሩታን ሳቅ በሳቅ አድርገህ የበደልካትን ክሰሀት ሽሩሮ እንድትላደሙ አንተም ደግሞ እንደዛ ሁለታችሁ ማጥፍታችኋል። ግን ሁለታችሁም ብትጠፉ በቃ ጫናታው የበዛው ሩታ ጋር ነበረ። በዛ ላይ ደግሞ ሴት ልጅ ናትና እና ለሁለታችሁ ትዳር ደግሞ እናንተ ብቻ ስላልሆናችሁ ሁላችንም ተሰድ በላን፣ በእናንተ የመጣ ብዙ ነገር ተብለናል። ግን ዛሬ ያን ሁሉ አልፎ እኛም እንደ እናንተ የደስታችን ቀን ነው ማለት ነው። ምክንያቱም እኛ የአብርሽና የሩታ ደጋፊዎች ብዙ ነገር እየተባልን ነበረ። ግን ብንባልም ቦታ እንሰጥም። እና በዚህ አጋጣሚ የአብርሽና የሩታ ደጋፊዎች እውነት በጣም ትል ላይ ያላችሁ ጀግና ናችሁ፣ አንበሳ ናችሁ። ሽንፈትን የማታውቁ ማለት ነው በቃ ሁሌም ወደፊት እንጂ ወደ ኋላ ማትሉ። በጣም ነው የምትለዩ። እውነት እናንተ ደጋፊና ወይም አድናቂ አይደላችሁ፣ እናንተ ጀስት እንደ ቤተሰቦች ናችሁ ማለት ነው። እኔ በአብርሽና በሩታ ያገኘዋቸው እህቶች በጣም ደስ የሚሉ መልካም ልጆች ናቸው ማለት ነው። እና አብርሽና ሩታ ደግሞ አንድ ላይ ለመሆን ብዙ ነገር እያደረጉ ብዙ እየለፉ ነበረ። እናንተም ደግሞ በዚህ አጋጣሚ እንኳን ደስ አላችሁ፣ የዛሬን ደስታ የዛሬን ሳቅ ስላያችሁ ማለት ነው። እና ብዙ ነገር ብለን ነበር፣ ብዙ ነገር አውርተን ነበር ተጎተን ነበር ብቻ የዛሬው ደስታችን ስለሆነ በጣም ደስ ይላል ማለት ነው። ለአብርሽና ለሩታ ደግሞ እንግዲህ መልካም የደስታ ቀን የሳቅ ቀን ተመኘውላቸው ማለት ነው። አብረሽና ሩታ በሰው ዘንድ የሚወደዱ ናቸው። በዚህንም አክል ደግሞ ለሰው አይዲያ ሆነው የራሳቸውን ህይወት ትተው የራሳቸውን ነገር ወደ ኋላ ያን ሁሉ ሲሰደቡ፣ ሩታም ስትሰደብ፣ አብረሽም ሲሰደብ ብዙ ነገር እያለ እየተሰደቡ ነበር። ግን ያንን ሁሉ ስቃይ መከራ አሳልፈው ለሰው አይዲያ ሆነው ለእኛም እውነት በእነሱ ስም ነው። እኛም ማንከዳው ነገር፣ ያው አንዳንዴ አንዳንድ ነገር ሲያረጉ በጣም ይከፋቸዋል። ያንም ደግሞ የሚከፋቸው ያው እኛ ስለምንወዳቸው የነሱን ክፋ ስለማላይ ነው ማናይ ነው። የሚከፋን የነበረ አብርሽን የምንናገረው የነበረ በወንድምነት አይንተን፣ ምክንያቱም ወንድማቸው አንድ ነገር ካጠፋ የራሱ ጉዳይ ብላቸው ስለማትተውት በትክክለኛው ነገር መንገድ ለምን አይሰራም? ጨዋ ቤተሰብ የወለደው ልጅ ነው። ከሱ ደግሞ እንደዚህ አይነት ባህር ያላየንም በማለት ብዙ ነገር ብለናው ነበር። ግን እሱም ስለተመለሰ ዛሬ የደስታቸውን ቀን ስላየሁኝ እኔ እውነት ለመናገር በጣም ደስ ብሎኛል ማለት ነው። ከአሁን ወዲህ ሁላችሁም እንደዚህ አይነት በሰላም በፍቅር በደስታ እንድትመጡ እንግዲህ እኛም ሁላችንም ይቅር እንድንባባል ተስፋ አደርጋለሁ ማለት ነው። አብርሽና ሩታ በተለይ በቃ ከአሁን ወዲህ በትዳራችሁ ጠንካራ መሆን አለባችሁ እና ብዙ ወጣት ብዙ ህዝብን አሳድጋችኋል እናንተ ተባረኩልኝ እንሻላህ ትልቅ ደረጃ ደርሳችሁ ደግሞ ለማየት ሳቃችሁን፣ ደስታችሁን ተጋብታችሁ ወልዳችሁ ልጅ ወልዳችሁ ደግሞ ተከብራችሁ ኦዲንሶች ደግሞ እኛ አክስቶቻችን አክስቶችን ብሎ በካሜራ የሚል ልጅ የመጀመሪያ ልጅ ተመኝቻለሁ እኔ እና በጣም ደስ ብሎኛል እውነት ለመናገር ማለት ነው። ደስ ይላል። የዛሬው ስሜቱ ራሱ ሳቃቸው፣ ፈገግታቸው በቃ ሁላቸውን ተሰብስበው እንደዚህ በማለት በጣም ደስ ይላል። በዚሁ አጋጣሚ ይሳቅን ሳላደንቅ አላልፍም። ይሳቅ አላ ይጠብቅህ፣ ይባርክህ የኔ ወንድም ማለት ነው። ሩታን ስለጠበከን ደግሞ እኛም ወደነሃል፣ አክብረነሃል አንተም ደግሞ አክብረህ ወደህን እንደዚህ ነገር ስላረክ ደግሞ ከልብ እናመሰግናለን። ሱዬ ሁላችንም፣ ሁላችሁንም እኛ የምንፈልገው ከእናንተ ምንም ነገር አይደለም። አብርሽና ሩታ እንዳይከፉብን፣ አብርሽና ሩታ ደሞ ደግሞ ትዳር ሴጣን ሰይጣን እንዳይገባ ነው የሚፈልገው ተመልካች ሁሉ ማለት ነው። ያንን ነገር ደግሞ ከአሁን ወዲህ እንደምትገበሩት ተስፋ አደርጋለሁ ማለት ነው እና በእያላችሁበት ሁላችሁም ሰላማችሁ ብዙ ትርፍርፍ ይበልልኝ። ሁላችንም ሳቅ ደስታ ተመኘውኝ። ለአብርሽና ለሩታ ደግሞ ፍቅር በፍቅር ደስታ በደስታ ይሁንላችሁ። ባይ ባይ።